ግን አንድ ቃል መስገቢ ልኝ ነገር እፈልጋለሁ። በቃ ከዚህ በኋላ ባለው ነገር በምች ዋቀም ረዚዙ ጋር እየተፈጠረ ያለ ነገር ምንድን ነው? በፈጣሪ የሌለ ነው ያደነገጥኩት። ደግሞ እዛ ጋር ስልክ ቁጥር አንስታችሁ ሲደውልላችሁ አተነሱም። ምን ለሲምፕል ነው እንደዛ ጋር ያስቀምጣችሁት? እንደመችም ደውለን ልንጠይቅበት ነው አደለ? ስለዚህ ሲደውልላችሁ አንስታችሁ ስላለችበት ሁኔታ ብታሳውቁ ምን አለበት? ባካችሁ፣ ሜንሽን አድርጉ። ይደውላችሁ የጠየቃችሁ ሰዎች ምናምን ካላችሁ፣ ስላለችበት ያወቃችሁ ካላችሁ አሳውቁኝ። እኔ እየደወልኩኝ ምንም ስልክ ሊነሳልኝ አልቻለም። እስኪ ቪዲዮን ከጨረስኩ በኋላ ድጋሚ ሞክራለሁኝ። እስካሁን እየሞከርኩ ነበር አልተነሳልኝም፣ እና በጣም ነው የደነገጥኩት። እና ደግሞ ትናንቱ በሰራት ቪዲዮ በጣም ብዙ ሰዎች እየተሳደባችሁ ነበር። በእርግጥ የትናንቱ ቪዲዮ ምንም የሚያሰድብ ነገር የለውም፣ ግን ደግሞ አንዳንድ ሰዎች ለስድብ የተፈጠራችሁ እስከሚመስል ድረስ ስድብ የሚያቀናችሁ አላችሁ። ለእርግማን የተፈጠራችሁ ይመስል ለእርግማን የሚያቀናችሁ ሰዎች አላችሁ። በጣም ብዙ አይነት ሰዎች አላችሁ። እዚህ ምድር ላይ ያለን የታወቀ ነው። ዜሮ ሰው ያለውን ነው የሚሰጠው። ምንም ማድረ አይቻልም። እኔ ግን ያው የትናንቱን ቪዲዮ ለሶስት ዓላማ ነው የተጠቀምኩበት። ሶስቱንም ዓላማዬን አገኝቼበታለሁ። አሰላሙ አሊኩም ወራህመቱላ ወበረከቱ። ሰላም እንዴናችሁ? ወደ ቤተሰቦች እንግዲህ ዛሬ መጥቻለሁ። ያው መግቢያ ላይ የዚዙ ቪዲዮ ቢያሳዝነኝም ቢያስደነግጠኝም እንግዲህ ለካይር ነው ዜዞ ባለፈው ባህር ዳር ምናምን ሄዳ የምር ከላይ ከታች ስትል አባቷን ለማሳከብ ስትደክም ምናምን እያየዋት ነበር። ና የሌለ ነበር ያሳዘነች ከሰሞኑ ብቻ ብዙ ፈተና እያሳለፈች ነው እና አንዳንድ ጊዜ ደግሞ እነዛን ፈተናዎች ስ ቀን ካላለፍ ናቸው። የምናዝን ከሆነ የምናማርር ከሆነ ምናምን ምናምን ነገር አንዳንድ ጊዜ እንደዚህ ሀም ገሚ ይበዛል ብሏል አቦ አሚራው ማለት ነው። በችግር ላይ ችግር ይደራረባሉ እና አላህዬ፣ ከዚህ ፈተና እንዳወጣሽ ዱአዬ ነው። ኢንሻላህ ኢንሻላህ። እስኪ ወደ በኋላ ደውዬ ስላለችበት ለማወቅ ሞክራለሁ። ምናልባት ከነሱልኝ ሌላ ምንም ማድረግ አልችልም። ዝሮ ዝሮ በትናንቱ ቪዲዮ ደግሞ በጣም ብዙ ሰዎች ስትሳደቡ ነበረ። የትናንቱ ቪዲዮ ምንም የሚያሳድበው አልነበረውም። ግን ተሳደቡ ብዬ እንዳላበረታታችሁ ያው፣ ማበረታ ስድብ ማበረታቱ ለራሱ በራሱ ወንጀል ነው ኃጢአት ነው። እና ያው እንኳንም ተሳደባችሁ አለላችሁም። ግን እኔ ብትሳደቡም አይበርደኝም አይሞቀኝም፣ ኖርማል ነገር ነው። ግን እኔ ቪዲዮን ትናንት የተጠቀምኩት ለሶስት አላማ ነው ለሶስት አላማ ነው። ዝም ብዬ አይደለም። እኔ ቪዲዮ ስሰራ በጣም ረክዤ ነው የምሰራው እና ለሶስት አላማ ነው የተጠቀምኩበት። አንዳንዶች አንዳንድ በጣም አንዳንድ ሰዎች ብቻ ናቸው ቪዲዮ የገባችሁ እንጂ አብዛኛው፣ አልገባችሁም። ለዛ ነው ስትታደቡ የነበረው። ዝሮ እኔ አላማዬን አሳክችበታለሁ። ምን አይነት አላማ ነው የተሳከልሽ ከላችሁ፣ እሱን እያወራኋችሁ በሂደት ሊገባችሁ ይችላል። ከገባችሁ ገባችሁ፣ ካልገባችሁም አይዶን ኬር አይመለከተኝም። ዝሮ በመጀመሪያ እንግዲህ አንዳንዶቻችሁ እዛ ሰፈር ያሉትን ሰዎች ስም አጥሪ፣ ምናገባችሁ ምናምን ሁለት ልብሶች አላችሁ፣ ስማቸው እንዳይጠራ ማንም ሰው እንዳይነሳባችሁ ምናምን ከፈለጋችሁ ከሜዳ እልም አድርጉና ማለት ነው። እንዳሻንጉልት ቤት ጉልት አድርጓቸው፣ አስቀምጧቸው። አው ልጅ ናቸውም እያላችሁ ነው። ጡጡ ስጡና ሹሩሩ ባሏቸው፣ አስፈላጊ ከሆነ ማለት ነው። እንደዛ አድርጓቸው፣ እኛ ችግር የለብንም። እናተ ደግሞ ልጅ ናቸው ልጅ አይደሉም ስላላችሁ፣ እድሜያቸውን አጨምሩ፣ አቀንሱ። አይ አረተው በስንቱ ቀንታችሁ ትሞታላችሁ። እኛ ፈኪያል ልጅ ናቸው ስንል እናንተ የሚሄዳችሁ እከሌ ልጅ ነች እከሌ ትልቅ ነች ማለት ጀመራችሁ። እውነታችሁ ነው። ሲቀጥል እዛ ጋ አንድ ሁለት ወንዶችን እንደምሳሌ ምሳሌ አንስቼ ምናምን የሆነ የሆነ ነገር ተናግሬያለሁ። ቢገባችሁ ያ ትልቅ ትምህርት ነው። አሁን ላለው ልጅ ማለት ነው። አሁን ያለው ልጅ ከዚች ከልጅ ቢለይ ቢለይ ማለት ነው። እንዳይነሳ አድርጋቸው እንደምትቀብሩት፣ አይ አም ሹር በጣም እርግጠኛ ነኝ እንዳይነሳ አድርጋችሁ ትቀብሩታላችሁም። ይሄን ደግሞ በጣም እርግጠኛ ነኝ። እሱ ወደፊት አብረን ነው የምና ይሆናል። አሁን ላይ ደግሞ በቃ ገና ለገና የነሱ ስም ከተነሳ የሆነ ሰው ካነሳ በመጥፎም በጥሩ በጣም ነው የምትፈሩት፣ በጣም ነው የምትሰጉት። ምን ይሄን ያክል ነው እንደ ልጅቷ ወንድ የጠረረባት ተፈላጊ አይደለችም። እንደ ይሄን ያክል ይሄን ያክል ነው እንዴ? ዊ ዊ ዊ ዊ። ለነገሩ በአራት ዙር አይደል እንዴ? ዞራችሁ ዞራችሁ አራተኛ ዙር አይደል። እንዴት ተሳካላችሁ? ስንት ለምናችሁ ለምናችሁ ለምናችሁ። አይ አይ አይ፣ የእናንተ ነገር እውነት በጣም ነው የምትገርሙትና ያው አንደኛ ዓላማ ይሄ ነው፣ ዞሮ ለሱ ትምህርት እያስተላለፍኩ ነው። ሌላው ደግሞ ይሄ ጥቅመኛ ነው። በነገራችን ላይ በጣም ጥቅመኛ ነው። ጥቅም እስካገኝበት ድረስ አይለይም፣ ግን ሁሉም ነገር በዚህ እንደማይቀጥል በጣም እርግጠኛ ሁኝ፣ ነግራችኋለሁ። ይህን ነገር እኔ ካሁን በፊት መጀመሪያ ጊዜ መጀመሪያ ወደ ሚዲያ ሲመጣ ልክ ልኩን ስለነገርኩት ድጋሚ አልነገሩም። በቃ ይበቃል፣ የበፊቱ ማለት ነው። ዞሮ ሌላኛው ዓላማዬ ደግሞ ምን መሰላችሁ? ሌላኛው ዓላማዬ የተሳካልኝ አንዴት? አለች ስሱ፣ እዚህ ጋር ኮሜንቷን አስገባላችኋለሁ። ስሱ ልይን ወዳሲ የሚል ነው ኮሜንታ። በጣም በየቦታ ነው፣ በቃ በየቦታው እንደዚህ ነገር ያለበት ውጭቃ ያለበት ሰው የሚታማበት ቦታ አጠፋ እና እሷን ለመጥራት ስል ስፊያን ጠቅሻለሁኝና በጣም እርግጠኛ ነበርኩ። በጣም እርግጠኛ ነበርኩ አፈን ፍና እንደምትመጣ በጣም እርግጠኛ ነበርኩ። ምክንያቱም ከእንደዛ አይነት ቦታ አጠፋም እና እንደምታየቱ እዚህ ጋር ኮሚት እንግዲህ የጨረቀንም ስም ጠርታለች፣ የልሉንም ስም ጠርታለች፣ እኔንም ጠርታ እንግዲህ እናንተ ከቡጭ እቃ የምትወጡት መቼ ነው? እናንተ ቡጭ እቃ መከታተል ስታቆሙ ነው በመጀመሪያ ማለት ነው። ሲቀጥል ሶፊያን ወዳጅ የመስሻት መስአት ተምሳይ ለሶፊያ ወዳጅ ከኔም በላይ እኔ አልፎክስም። በእርግጥ የሚያቀቀኛል ለሶፊያ ሰው በሌላ ሰዓት የአረብ ሀገር እህታችን ሰርታ ማሳየት እንዳለባት እንደምትችል ስመክራት የነበርኩት መተው ያለባትን ነገር ጥላ ማለፍ እንዳለባት ስመክራት የነበርኩት ሳበረታታት የነበርኩት ዩቱባንም ሼር ሳደርግ በቲክታክን በይቶ ሼር ሳደርግላት የነበርኩት እኔ ከአንቺ በላይ እኔ በጣም ብዙ ውለታ ውዬላታለሁ። ብሰራባትም ቪዲዮ ብሰራባትም በደንብ አድርጌ በደንብ አድርጌ እውነት ነው የምልሽ እኔ ነኝ ያጠነክርኳት እኔ ነኝ ስለሽ እኔ ብቻ አይደለሁም እኔን የሚከታተሉ ቢያንስ አንድ ሺ ሰው ካየው ቢያንስ አምስት መቶ ሰው የኔን ሀሳብ ይስማማበታል ያ አምስት መቶ ሰው ሶፊያ ቤት ሄዶ ኮሜንት ያደርግላታል ይህን ነገር ብታይ ሶፊያ ይህን ነገር ብታስተካከይ ብሎ ኮሜንት ያደርግላታል ያንን ነገር ደግሞ ብዙ ሰው ላይክ አድርጎ ካየች ያንን ነገር እያስተካከለች እየመጣች ነበረ፣ እየመጣች ነበረ። ብዙ ነገር አስተካክያታለሁ። ያለፈ ህይወቷን ደጋግማ እንዳታነሳ፣ እንዳታወራ ዝም ብላ ቀጥ ብላ መስራት እንዳለባት ስመክራት የነበርኩት ከማንም በላይ ከማንም ዩቱበር በላይ እኔ ነበርኩኝ። ሲቀጥል ደግሞ ይህ ማስፈራሪያ ግድያ ምናምን የሚባለውንም ነገር ያስተውኳት እኔ ነኝ። አየችዋ ሰው ዘንድ ተወዳጅ ሆና እንዲቀጥል በራሷ ቆማ እንድትሰራ ያደረግኳት ምናምን ነገር እኔ ነኝ። እሺ አንቺ አይደለሽም። አንቺ የሩታ ዳይፐር ነሽ። ሲጀመር አንቺ ሉሉን ከተናገርሽ፣ እውነቴን ነው የምልሽ፣ አንቺ ሉሉን ትናገራለሽ። ዞሮ ዞሮ ሁለተኛ አላማ የቺ ልጅ መጥራት ነበረ፣ መታለች ማለት ነው። ስለ ሉሉና ጨረቃ መጣበታለሁ። ሌላኛው ሶስተኛው አላማ ያው ዚዞ የምትሰራው ነገር ድራማ ነበር የመሰለኝ። ያው ለእሷ መንገድ እያመቻቸው እንድትረዷት ወይም ደግሞ እነሱን እንድትረዱ እያደረግኩበት መንገድ ያው የተሳሳተ ነው። እኔ ድራማ መስሎ የነበረ እና ለዛ ነው የተሽለጠለጥኩት እንጂ እኔ ለማንም አልሽለጠለጥም። አታውቂኝማ፣ አታውቂኝም። ብታውቂኝ እኮ እንደዛ ትሉኝም ነበረ እንጂ አልሽለጠለጥም ለማንም። የመሰለ ግን እናገራለሁ ደግሞ እነዚህን አይደለም አሁን ተጣልቻቸው ይቅርና ማለት ነው ሳልጣላቸው በፊት ለራሱ ሳ ምናምን ነገር ገና ወደ ሜዳ እንደመጣው ለራሱ ስሪባቸው፣ ስሪባቸው አይለኝም፣ አይለኝም። እኔ ፋራ ሰው አይመቸኝም። ዞሮ ወደ ሉሉና ጨረቃ ልብጣላቸው። አንቺ ሉሉን እናንተ ቦጫቂ ናችሁ በራርሰችው ስራ ነው ምናምን የምትዩ ማለት ነው። አንቺ ያለሽ አደለን እንደበነጻ እየዞርሽ ነገር ስትቦጭቂ ስትሳደብ የምትዩ በየቦታው አለሽ አደለን እንዴ? አለሻ ሉሉ ባታውቂያት ነው እንጂ አደለም። በግጥ በግጥ ማም ሆን በንግግሯ ከኡስታዞች በላይ ለእናንተ የማንቀዶ ውል ሰርታለች። ማንኛውም ለሙስሊሙም ሆነ ለክርስቲያኑ ማለት ነው። ከሀጻት እነዛ ሰዎች እንዲጠሩ እንዲወጡ ስየምር ማለት ነው። ሲሬስ ትሰራለች፣ ጎበዝ ነች። ብዙ ሰዎችንም ቀይራለች፣ እሷም ተቀይራለች። ገባሽ ማለት ነው። አንቺ ግን አለሽ በየቦታው እያሽ ሩታና ብርሽን አስታርቁልን፣ እነሱ ድራማ በፈጠሩ ቁጥር ሩታና ብርሽን አስታርቁልን እያልሽ እምታለቅሽ እምትነፋረቂ ጅልጅል አንፎ ደናቁርት እንዳንቻለ ደናቁርት ደግሞ መረዳት ላልቻለ አይኑ መገለጥ ላልቻለ ሰው ደግሞ እንደዚህ አይኑን ጨፍኖ ይቀራል፣ እንደተጨፈነ ማለት ነው። ሲቀጥል ጨረቃን የምትወቅሻት ደግሞ የቅርታ ቦታ ቀይራለሁ እና ደግሞ ጨረቃን የምጣያት ፈኪያ መውደድ ስለቻለች ለፈኪያ ጥብቅና ስለቆመች ነው። እንዲ መብታ እኮ ነው፣ መብታ ነው። ሀብበት የብትወዳ ህቷ ነው ጥብቅና በቆመች ለእህቷ ነው እንዴ። ልክ አንቺ ሌሎችን መውደድ እንደቻሹ ሌሎችን መጥላት እንደቻሹ ሁሉ መብታላት ወይ ደሞ ሰው ማለት ነው። ላስታውስሽ ከሚወደው ሰው ጋር እንደሚቀሰቀስ ማወቅ አለብሽ፣ እሺ። እና በነገራችን ላይ ጨረቃ ልትደነቅ የሚገባ የልብ ወዳጅ ናት። የልብ ወዳጅ ብሎ ማለት የምር ማለት ነው። እህቷን አሳልፋ ያልሰጠች የእህቷን ገመና ድብቅ አድርጋ የያዘች እህቷራ ሰልፋ ያልሰጠች ስትናገር ለራሱ በስርዓት ነው የምትናገረው በእሷ ከመጣችሁባት ስትናገሯት መልስ ትሰጣችኋለች እንጂ ዝም ብላ መታሰውን የምዘልፍ ልጅ አደለችም በጣም አድናቅባነኝ እኔ ባለፈው ነው ገብቺ ቼክ እያደረግኩ እንደ ይቺ ልጅ እንደዚህ ስማርትነች እንደዚህ አስተዋይ ልጅ ነች እንዴ እንደዚህ በአቋሙ የጸናች ልጅ ነች እንዴ ብዬ እንድል ያደረገ፣ ባለፈው ጋብቼ ነው ያየዋት። እኔ ለራሱ በቅርብ ነው የማውቃት። እና በእርግጥ በፊቱ እንደምትደግፋት አውቃለሁ፣ ምናምን ነገር እንደው እኔን እንኳ ብትሳደቡ ይሻላል። ለረ ጨረቃና ሉሉን አልተሳደበችም። ማፈሪያ። ይሄ አንቺ ቢገባሽ ብታውቂ ማለት ነው። እነሱ ለአንቺ ትልቅ ትምህርት ናቸው፣ ትልቅ ትምህርት የሰጡሽ ናቸው። ግን አይገባሽም፣ አይገባሽም። እሺ አይገባሽም እና ጨረቃን የመናገር ሞራል የለሽም። ፈኪንም የመናገር ሞራል የለሽም። እዛ ሰፈር እየተገኘ እና ፈኪያ በሌለችበት የምትሳደቡ ሰዎች ደግሞ ጤናችሁ እንዴት ነው? ምናችሁን ነው የሚያባችሁ? ጉድ እኮ ነው እዴ። ያጣለማይ ተሳድቦ ይመለሳል አለች ሀይሚ። ለካ ወዳ አደለም እውነት ነው እናንተ ቶ እና ማለት ነው ሞታ ትበልጣቸዋለ። ፈኪያ ዙሮ አትጋጠሉ በምንም ነገር በምንም ነገር ኮንፊደንስ አላት አባቴ፣ ባረማመድ፣ በንግግር በእውቀት ለራሱ እውቀት ፈላጊ ልጅ ነች። በድን በሃይማኖት ለራሱ የምሬን ነው የምላችሁ። እንሻላ መጨረሻውን ያሳምርላት። ብዙ ሰው መስክሩላት አለምኩ። እኛም ማንጠብቃቸው ሰዎች እኮ እየመሰከሩላት ነው። ስለ ፈኪ ሃይማኖቷ ላይ ጠንካራ ልጅ ነች። እንሻላ አላ ያጠንክራት ያበታት፣ መጨረሻውን ያሳምርላት። በምንም ነገር ትበልጣችኋለች። ባለባበስ፣ ባረማመድ፣ በንግግር ይሄ ኮንፊደንስ ለራሷ አለ ከለ ፊልተር ሰበር ሰካ ስትላባት ይሄ ፊልተር አለ ሜካፕ አለ የለም ብላ እኮ የምትጨነቅ የምትጠበብ የምትጠበብ፣ እንኳን ልጅ አይደለችም። በምንም ነገር ትበልጣቸዋለች፣ እና አትቃጠሉ ዞሮ። ይሄ የመጨረሻ ቪዲዮ ነው። እኔ ፈኪያ ማሰደብ አልፈልግም። ካሁን በኋላ መናገር ያለብኝ ነገር ስለነበረ ነው። ይህን ቪዲዮም እንደዚህ አላማ አድር ያመጣት የነበረው ልካችሁ ነግራችኋለሁ። አመሰግናለሁ። ባይ ባይ